ደግሞ በተደጋጋሚ ይህንን ጉዳይ ብለናል። ለምንድን ነው ትውልደ ኢትዮጵያንን የማንጠቀመው በአመራር ደረጃ በፕሬዝደንትነት መምራት አይችሉም? ከዚህ በፊት የአሁን የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ የምሩፅ ይፍጠርን ጉዳይ አንስተናል። ቢኒያም ምሩፅ ይፍጠርን ጉዳይ አንስተናል። ከዚህ በፊት የአዲስ አበባ አትሌቲክስ ፌዴሬሽን ፕሬዚደንት ነበር። ለአራት አመታት ያህል ከመራ በኋላ ሁለተኛውን ምርጫ መሳተፍ አትችልም አሉት። የመጀመሪያውን አራት አመት ራሱ በምን መልኩ ነው ያስተዳድረው? እንግዲህ ሕጉ ማይሰራ ከሆነ ከመጀመሪያውም ታግደው ነበረ። ከዛ በኋላ ግን የካናዳ ዜግነት አለው በሚል በስራ አስፈጻሚነትን እንጂ በሁለተኛው ዙር መወዳደር አትችልም የሚል ነጥብ ተነስቶ ብዙ ውዝግብ የተነሳበት እንደነበረና ስታውሳለን። ወደ ኢትዮጵያ እግር ኳስ ደግሞ ስናመጣው ኢንስትራክተር ዮሐንስ ሳሌ በተመሳሳይ የአሜሪካ ዜግነት እንዳለው ይታወቃል። ብዙም አካዳሚካሊ ትምህርቱንም የተከታተለው በአሜሪካ ነው። ረጅም ጊዜ ማለት ነው። እኔ በፊት ልጆ ይገርማል፣ ዮሐንስ ሳህሌ የሚባል በጣም በእግር ኳሱ ላይ ጥሩ እውቀት ያለው ሰው አለ ብለው ሲኒየር የነበሩ ጋዜጠኞች ሲያወሩ ሰማ ነበር። በፊት ላይ ነው የምልህ። የስፖርት ሳይንስ በደንብ አርግቶ የተማረ ሰው እና ይሄ ሰው መጥቶ ለምን አገሩን አያገለግልም? ስለ ምርጫ ተነስቶ ነው። በነገራችን ላይ አሁን ይሄኛው ሳይሆን ያኛው የነ በፊት የነ አስፋው ተካይ ያ የቀድሞ የኢትዮጵያ እግር ኳስ ፌዴሬሽን የእግር ኳስ ፌዴሬሽን ከነሱም በፊት በቃ ከና አቶ ተካስፋው የነሳሉ ገብረወልድ የነሳሉ ገብረወልድ የነሱ የ2005ቱ ማለት ነው። የነ ሰውነት ቢሻውኩ የ2005ቱ ማለት ነው። እንትን ያለበት ከ31 ዓመት በፊት ያለፍንበት የማኔጅመንት አከ እንትን የነበረበት አስተዳደር የነበረበት ጊዜ ላይ ማለት ነው። አቶ ሳሉ ገብረወልድ ከነሱ ቀደም ብሎ የአንድ ድሬዳዋ ሰውም ነበሩ። ከድር ጁነዲ ባሻ ጁነዲ ባሻ የነበሩበት ጊዜሳቸውም ሲመሩ የነበሩበትን ጊዜ የዛ ጊዜ የሚገርም ነገር እኔ ብዙም እንትኑ የለኝም፣ ግን ዝም ብዬ አላደረ ስፖርት ውስጥ ስትከታተል እንደዚህ አስተዳደር ጉዳዮች ላይ ታደምጣለህ። ና እኔ ያን ያህል ብዙ ብስለት የለኝም፣ ግን ይነሱ ነበረ። ይህ ትውልደ ኢትዮጵያንን በተመለከተ ማለት ነው። ና የኢንስትራክተር ዮሐንስ ሳህሌ ጉዳይ እነሱም እዛ ሆነው ነበር ሲሰሙ የነበሩት። ና ይህ እንደዚህ አይነት ሰው አለ የሚል ሀሳብ እሰማ ነበር። ከዛ በኋላ ግን እሱም መጥቶ ብሔራዊ ቡድኑን ይዞ አሰልጥኖ ሁላ ተመልክተናል። ክለቦች ላይም በተለያየ ክለቦች ላይም ተመልክተናል። እኔ ምሳሌ ነው አሁን እያነሳው ላይ ያለው ቡርኪ ከዛ በኋላ ግን በፌዴሬሽን ፕሬዝዳንትነት ለመወዳደር እንቅስቃሴ በሚጀምርበት ሰዓት ላይ ይሄ የፓስፖርቱ ጉዳይ ችግር እንዳለውና የኢትዮጵያ ህገ መንግስት የጣምራ ዜግነት እንደማይፈቅድ ወይም ደግሞ በፕሬዝዳንትነት ሳይሆን በስራ አስፈጻሚነት ብቻ ነው መወዳደርና ማገልገል የምትችለው የሚል ጉዳይ እንዳለ ሲነሳ እኛ ደግሞ ከሌሎች ሀገራቶች ጋር የሚከተሏቸውን አካሄድና የሚያስመዘግቡትን ውጤት ጎን ለጎን እያነጻጸርን እነዚህን ጉዳዮች እኛ ብንሞክራቸውስ አንጠቀምባቸውም ወይ የሚል ሀሳብ ማንሳት ጀመርን። ነገር ግን ከፌዴሬሽኑ አካባቢ የሚሰጡ ምላሾች፣ ከኢትዮጵያ ባህልና ስፖርት ሚኒስቴር አካባቢ ላይ ከበፊትም ጀምሮ የሚሰጡት ሀሳቦች የጣምራ ዜግነት ኢትዮጵያ ለምን እነዚህ ጉዳዮች እንዲሻሻሉ ግፊት አታደርጉም? ስፖርቱን እየበደሉ ነው ያሉት። ዓለም እየተጠቀመበት ነው ያለው። እኛ ደግሞ ያገለለ ስፖርቱን ያገለለ ስፖርተኞቹን ያገለለ ነገር እውቀት ምክንያቱም ብሩኬ ከውጪ ነው የሚመጣው። አብዛኞቹን፣ በተለይ እግር ኳስ እግር ኳስም በተለይ ከውጪ ነው የሚመጣው። አካዳሚካሊ ብቁ የሆኑ ሰዎች መጥተው ቢያገለግሉ ምንድነው ክፋቱ? የእውቀት ሽግግር ማድረግ አይችሉም ወይ? ፉትቦሉን መጥቀም አይችሉም ወይ? አትሌቲክስ ይሄ ሎካል ያለውን ሶርስ ራሱ በጣም አቅም እንዳለን እያሳየን ነው የምንገኘው። እኛው እንደው አንዳንዴ በችልተኝነት የምንሰራቸው ስህተቶች አሁን አሁን መስዋዕትነት እያስከፈሉ መጡ እንጂ እስካሁን ድረስ በአትሌቲክስ በኩል ያለፉትን አመታቶች ሳናካትት ከዚህ በፊት የነበሩት ጉዳዮች ግን በአትሌቶቻችንም ጥረት ማኔጅመንት ላይ የሚያሉ ሰዎች በአንጻራዊነት ጥሩ በሚባል ደረጃ ሲመሩና ውጤትን ሲያጎናጽፉ ኖረዋል። ገብቷል። አሁን ላይ ደግሞ ያለው ነገር አለም በተለያየ አቅጣጫ እየሄደና አማራጮቹን እየተጠቀመ ነው የሚገኘው እኛ ስ እዛ አካል አይደለንም ወይ እነዚህ አይነት ጉዳዮችን ለምን አንመለከትም ስፔሻሊ ደግሞ ፉትቦሉ ላይ ለምን እንደዚህ አይነት ነገር አናደርግም የሚል ሀሳብ ተነስቶ ነበር ምን ትላለህ አንተ አዎ ለሁለት ከፍለ እንመልከተው የትውልደ ኢትዮጵያውያን በተጫዋቾች መጠቀምና ሁለተኛ ደግሞ በአመራርነት መጠቀም ሁለቱን ለየቅል አድርገን እንመልከታቸው የመጀመሪያው ትውልደ ኢትዮጵያውያን በኢትዮጵያ ህገ መንግስት የኢትዮጵያ ኮንስቲትዩሽን ከሚያነሳቸው ነገሮች አንዱ ተብሎ የሚጠቀሰው ዱዋል ሲቲዝንሽፕ አይፈቀድም ነው። ያ ማለት የጣምራ ዜግነት ማለት ነው። ስለዚህ ገዛኸኝ፣ ኢትዮጵያ ኮንክ ኢትዮጵያና ከዛ ውጪ የሆነ ሀገር ደግሞ ዜግነት ካለ ደግሞ በዚህ ውስጥ የሚገደቡ ስራዎች ይኖራሉ። ይሄ በሀገሪቱ ህገ መንግስት የተደነገገው ነው። አሁን አስታውሳለሁ በአስራ አምስተኛው መደበኛ ጠቅላላ ጉባኤ አፍሪካ ህብረት ላይ በተካሄደው ስብሰባው ላይ ነበርኩ። ጠቅላላ ጉባኤ ኢትዮጵያ እግር ኳስ ፌዴሬሽን ሲያካሄድ ታስታውሳለህ ገዙ፣ በስፍራው እዛ ነበርኩና በተደጋጋሚ ከኢትዮጵያ ፕሮፌሽናል ተጫዋቾች ማህበር ጥያቄ ይነሳል። የወቅቱ ደግሞ የኢትዮጵያ ፕሮፌሽናል ተጫዋቾች ማህበር ደግሞ ፕሬዚዳንት የነበረው ዮሐንስ ሳሌ ነው አሰልጣኝ ዮሐንስ ሳሌ ነው እና ከሚያነሷቸው ጥያቄዎች አንዱ የማህበሩ ጥያቄዎች ትውልደ ኢትዮጵያውያን ለምንድን ነው በፕሬዚዳንትነት የማይወዳደሩትና እዚኛው ጋር ደግሞ የኳሱ ይነሳል። በብዛት የተጫዋቾች ጉዳይ ላይ አይደለም ፎከስ የሚደረገው እውነት ለመናገር በወቅቱ የአመራርነት ፖዚሽኑ ላይ ነበር ትኩረት የሚደረገው። የሳ ትክክል ነው። ተጫዋቾች ላይ አልነበረም እውነት ለመናገር። ከምርጫ ጋር ከምርጫ ጋር ተያይዘው ገብተዋል። ለምን ይሄ ጥያቄዎች የሚነሱበት ምክንያቱ ይገባል። ግልጽ ነው። እውነት ነው። የሆነ ኤ የሚባል ግለሰብ ቢ የሚባል ግለሰብ ለሀገር ይጠቅማል ብሎ ከማሰብም ሊሆን ይችላል ፕላስ ደግሞ አንተ ለዛ ራሱ ራሱም እንደ መብት ራሱም እየጠየቀ እየጠየቀ ራሱም ጉዳይ አዎ በብዛት እንደዚህ አይነት ጥያቄዎችን ስጠይቅ የሆነ ማህበር ተወካይ መሆን አለበት አሁን ገዛኸኝ ጥያቄን ስጠይቅ የሆነ ሙያ ማህበር አባል መሆን አለበት ወይንም የጠቅላላ ጉባኤ አዎ አዎ ልክ ነው ድምጽ አልባና አለበለዚያ ነው የሚያመጣው ማን ይሰማል ማን ይሰማል አሁን አንተን ጥያቄ ለመጠየቅ መደበኛ ነዋሪ ና ማለት ነው አለበለዚያ አለቀ በቃ ልክ እንደ 100 ሚሊዮን ህዝብ ነው ጥያቄ ልጠይቃት አትችልም ሰው የሆነ ውክልና ያስፈልጋል። የፕሮፌሽናል ተጫዋቾችን በለው የአንደኛው ሙያ ማህበር ወይ ከጠቅላላ ጉባኤ ከአንደኛው ክለብ ከፕሪሚየር ሊግ ብቻ ታቋ ለመዋቅሩን አንደኛው የጠቅላላ ጉባኤ አባል መሆን አለብት። እና በተደጋጋሚ በጠቅላላ ጉባኤ ላይ ከመነሳቱ በፊት በዚህ በትርታ ስፖርት ፕሮግራም ላይ ራሱ ጥያቄ ይነሳል። ከሚነሱት ጥያቄዎች መካከል አንደኛው ምንድን ነው? የትውልደ ኢትዮጵያውያን በአመራርነት በማኔጅመንቱ፣ በስራ አስፈጻሚነት ብቻ ሳይሆን በፕሬዚዳንትነት መወዳደር መቻል አለባቸው። ይሄ ደግሞ መሆን የሚችለው ደግሞ ካልተሳሳት ከ1994 የወጣ ፕሮክላሜሽን አዋጁ መሰለኝ የሚጠቅሱት የ1994 አዋጅ ላይ የሚሊተሪ ይሄ ስፖርታዊ የሆኑ መዝናኛ የሆኑ ጉዳዮች ላይ መሳተፍ ይችላሉ። ስፖርት ከውትድርና ውጭ ማለት ነው። የሀገርን ይሄ ፕራይቬሲ የሚጠብቅ አደጋ ከሚጥል ውጭ ስፖርት ደግሞ አንደኛ ኢንተርቴንመንት ነው። ሶ እኛ ደግሞ እንምራ ያል ነው ስፖርቱ ነው። በስፖርቱ ደግሞ በስራ አስፈጻሚነት ብቻ ሳይሆን በፕሬዚዳንትነትም መወዳደር እንፈልጋለን፣ እንችላለን የሚል ጭብጣ ሀሳብ ያለው በአንድ ወቅት በተለይ የ2014 2015 ላይ በተደጋጋሚ 1994 አዋጅ ተይዞ በተደጋጋሚ ጥያቄዎች ይጠየቅ ነበር። እዚህ ስቲዲዮም እንግዳ አድርገናቸው ናቸው የተለያዩ የስፖርት ባለቤቶች እንዲሁም አመራሮች ሀሳብ ሲሰጡን እናስታውሳለን። ይሄ ጥያቄ መጠየቅ ያለበት ለኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤ ነው ጠቅላላ ጉባኤው ይህንን ነገር መስጠት ይችላሉ ወይ ሀሳብ መስጠት ይችላሉ ወይ ወይንስ ከጠቅላላ ጉባኤ ማንዴት በላይ ነው ወይ ማን ነው ይህንን መልስ የሚሰጠው የመጀመሪያ አሁን የወሮ ለሉ ስለተጫዋቾቹ አይደለም በአመራርነት ትውልደ ኢትዮጵያውያን በአመራርነት ለመሳተፍ ጥያቄን ማንሳት የሚችሉት በጠቅላላ ጉባኤ የሚወሰን ነው ወይ ወይስ ከጠቅላላ ጉባኤ ማንዴት በላይ ነው እንዴት ነው የሚሆነው የኢትዮጵያ እግር ኳስ ፌዴሬሽን ያለው ኢትዮጵያ ውስጥ ነው። ስለዚህ የኢትዮጵያን ሕግ ያከበረ ነው የሚሆነው ሶ ማንዴቱ ስልጣኑ ያለው ለጠቅላላ ጉባኤ ሆኖ ከዛ ውጭ ያለው በመንግስት የሚታይ በውጭ ጉዳይ ሚኒስቴር በባህል ስፖርት፣ ሌላ ሌላ ተጓዳኝ በሆኑ የስፖርት አመራ የስፖርት ትልልቅ ቢሮዎች እንዲሁም በሚኒስቴር መስሪያ ቤት በኩልና በመንግስት በኩል አቅጣጫ የሚሰጥበት ነው ወይ? ማን ነው ታዲያ ለዚህ ቀጥተኛ ምላሽ መስጠት የሚችለው የሚለው ጥያቄዎች በሰዓቱ በተደጋጋሚ ያነሳም። አስራ አምስተኛው መደበኛ ጠቅላላ ጉባኤ በአፍሪካ ህብረት ነበር ስብሰባ የነበረው። በዛን ወቅት በወቅቱ የኢትዮጵያ ፕሮፌሽናል ተጫዋቾች ማህበር የሙያ ማህበራት ታውቃለህ፣ በጠቅላላ ጉባኤ ድምጽ አላቸው የሙያ ማህበራት። ስለዚህ በዛ ወቅት ላይ ጥያቄ አጀንዳ የለቱ አጀንዳ አጀንዳ በደብዳቤ ነው የምትልክ። ቀድመ ልክ የጠቅላላ ጉባኤ ሲደርስ አጀንዳን በደብዳቤ ትገልጻለህ ያንን የሚጣል አጀንዳ ካለ እዛው በእለቱ ለጠቅላላ ጉባኤው ይቀርባል። የሚጣለው ይጣላል፣ በአጀንዳ የሚታየው ይታይና ይታለፋል። ይሄ ነው ብዙ ጊዜ የምንመለከተው የኢትዮጵያ ውስጥ ያሉ የጠቅላላ ጉባኤ አወቃቀሮችና ስብሰባዎች የሚካሄዱበት መንገድ። ስለዚህ በወቅቱ የኢትዮጵያ ፕሮፌሽናል ተጫዋቾች ማህበር እንደ ሙያ ማህበር ጥያቄን ያነሳው በአሰልጣኝ ግርማ መስፍን ነው። ጥያቄን ያነሳው ግርማ መስፍን ካነሳቸው ጉዳዮች መካከል አንደኛው ለምንድን ነው በማኔጅመንት ውስጥ የትውልድ ኢትዮጵያውያን ጉዳይ የማይታየው ብሎ ቅድም የጠቀስኩልን የ1994 አዋጅን መሰረት አድርገው ለኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራ እንዲሁም ደግሞ ለጠቅላላ ጉባኤ በአጀንዳ መልኩ እንዲታይላቸው ጥያቄን አቀረበ። አየ ስልጣኑ ያለሁት ነው ብያለሁ። ጠቅላላ ጉባኤ ላይ ነው። ከዛ በኋላ ለጠቅላላ ጉባኤው ምላሽ የሰጡት ፕሬዚዳንቱ በሰአቱ አቶ ኢሳያስ ጅራ፣ ይሄ ከኛ ማንዴት በላይ ነው። ትክክል ነው ገብቷል። በሰዓቱ የተመለሰው ምላሽ ነው ይሄ ከኛ ማንዴት በላይ ነው። ይሄ ጠቅላላ ጉባኤ ቢወስድም አይፈጸምም። ስለዚህ ስፖርት ሚኒስቴር መስሪያ ቤቱ እስከ ፓርላማ ድረስ ሊሄድ ይችላል እኮ ይሄ ጉዳይ ማለት ነው የዜግነትን አጠቃላይ ሁኔታ እንትን የሚል ስለሆነ ሚነካ ስለሆነ ማለት ነው ፌዴሬሽኑ ውሳኔ አይሰጥም በዚህ ላይ ትክክል ሶት ለጠቅላላ ጉባኤ ጠቅላላ ጉባኤ ማንዴት የለውም። ይህን የማየት ስልጣን የለውም ስልጣን የለውም። ይህንም ብንመለከትም ይሄ ጠቅላላ ጉባኤ አጽድቆት ቢያልፍ እንኳን ተፈጻሚነቱ ላይ ችግር ይገጥመዋል። ስለዚህ ለዚህ ጉዳይ ለመመልከት ጥያቄዎችን ጠይቀን ነበረ። ስለዚህ መንግስት እየሄደበት ያለው ጉዳይ አለ ወደፊት በሌላ ጠቅላላ ጉባኤያችን ላይ ከላይ ያለውን ችግር ከተፈታ በኋላ እንደ ጠቅላላ ጉባኤ የምንወያይበት ይሆናል። ስለዚህ አሁን ግን እንደ አጀንዳ መመልከት አንችልም። ይሄ የሆነው መሽ ነው በ15ኛ መደበኛ ጠቅላላ ጉባኤ ላይ አፍሪካ ህብረት በተካሄደው ነው አሁን አስራ ስድስተኛው ነው የተካሄደው አለ ወደሱ ሻ አስራ ሰባት ላይ አስራ ስድስተኛው ነው ካልተሳሳትኩ ስለዚህ በዛ ላይ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራ ምላሽ ሰጡ። ጠቅላላ ጉባኤውም የእሳቸውን ሀሳብ ደግፎ አጀንዳውን ውድቅ አረግ አያርለ ገዙ በዚህ ነው የተቋጮ የነበረው። በወቅቱ የትኛው ጉዳይ የትውልደ ኢትዮጵያውያን በማኔጅመንት በፕሬዚዳንትነት ከሚወዳደሩበት ጉዳይ ጋር ያለው በተጨማሪም ደግሞ የመጫወት ጉዳይም ያለው የትውልደ ኢትዮጵያውያን መጠቀም ይሄ በእንደዚህ አይነት ምላሽ ተሰጠ በወቅቱ ስለዚህ ጠቅላላ ጉባኤው ውድቅ አደረገው የሚዲያ ሮል ጥያቄን ያለውን አካል አቅርቦ ጥያቄውን ለህዝብ ማድረስ ከዛ በኋላ ደግሞ ይሄንን ጥያቄ ደግሞ በሙያ ማህበራት በኩልም በሌላ መንገድም ጥያቄ ለጠቅላላ ጉባኤ እንዲያቀርቡ ማድረግ ጠቅላላ ጉባኤው ደግሞ እንደ አጀንዳ መመልከት ማንዴቱ ከሆነ መወሰን ከዛ በኢትዮጵያ እግር ኳስ ውስጥ ለውጥ ማምጣት ነው ለምን የኢትዮጵያ እግር ኳስ ቁንጮ ጠቅላላ ጉባኤው ነው አይደለ የኢትዮጵያ እግር ኳስ ፌዴሬሽን ተጠሪነቱ ለማ ነው ለጠቅላላ ጉባኤ ነው። ለጠቅላላ ጉባኤ ትክክል አይደለ? ጠቅላላ ጉባኤ ደግሞ መዋቅሩ ደግሞ ማን ነው? የኛ ሀገር ጠቅላላ ጉባኤ ሰፊ ነው። እርግጥ ነው ክለቦች አሉ፣ የሙያ ማህበራት፣ ዳኞች አሉ፣ የፕሪሚየር ሊግ ምና እንዲህ እያልክ የሙያ ማህበራትን ስጨምር ብዙ ነው። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን ተጠሪነቱ ለጠቅላላ ጉባኤ ነው። ጠቅላላ ጉባኤው ነው ይህንን እንደ ውሳኔ መስጠት የሚችለው። ስለዚህ በወቅቱ የተነሳው ጥያቄ በአስራ አምስተኛው መደበኛ ጠቅላላ ጉባኤ እንደዚህ አይነት ምላሽ ተሰጠውና የኢትዮጵያ ፕሮፌሽናል ተጫዋቾች ማህበር ያነሳው ጥያቄ በዚህ አግባብ ተቋጨ። ከዛ በኋላ ግን ብዙ መሰረታዊ ጉዳዮች የሚነሱበት ነጥቦች ተነሱ። እንደ ሀገር የምናምነው ጉዳይ አለ። በተለይ በተለይ እኔ የምመለከተው በተለይ በትውልደ ኢትዮጵያውያን ተጫዋቾች አለመጠቀማችን ከዓለም እግር ኳስ የታችኛው ወለል ላይ እንድንቀመጥ አድርጎናል። ትውልደ ኢትዮጵያውያን ለሀገራቸው ቢጫወቱ የሚሰጡት ጥቅም ምንድን ነው? በመሰረቱ ትውልደ ኢትዮጵያዊያን እነማን ናቸው? ትውልድ ኢትዮጵያውያን በልጅነታቸው ከሀገር ውጭ የወጡ ልክ አሁን አሌክሳንድር ኢዛክ እናነሳለን፣ አደለ? በኢዛክ በኤርትራ እናነሳለን፣ ስዊድናዊ ነው አደለ? ዜግነቱ በልጅነታቸው የወጡ በሌላ ዓለም ላይ የሚገኙ በደም ኢትዮጵያዊ፣ በቃ በወረቀት የሰው እንደማለት አብዱ ኪያር ማለት ነው። ስለዚህ እነዚያ ዓለም ደግሞ የሚጠቅሙ እንመልከታቸው፣ መሰረታዊ ነጥቦች እናንሳ ና ከዛ በኋላ አፈጻጸሙ እንዴት ሊሆን የሚችላል የሚለውን እንጠቅሳለን። እኛ ሀገር ገዙ ብዙ ጊዜ የምንጠቅሳቸው እግር ኳስ በሚሰጥበት እድሜ ላይ እንቀልዳለን፣ ትውልድ በሚተካበት እድሜ ላይ እንቀልዳለን። ያ ማለት የታችኛው አካዳሚ ላይ ፍሌክሲቢሊቲ በሚፈልግበት የእግር ኳስ እውቀት በሚሰጥበት ገብቷል። በዛ ሰዓት ላይ እግር ኳሳችን የለም፣ የኛ ዜሮ ነው። እግር ኳስ ደግሞ የሚሰራው ታች ላይ ነው። እታች በመስራት ደግሞ እኛ ደግሞ ከአለም ታች ነን ታሽላን ሰራም ብዙ ጊዜ በእግር ኳሳችን ምናልባት በብቃታቸው ጫፍ ይወጡ ከተፈጥሮ ጋር ታግለው ጥሩ ትንሽ እግር ኳሱን የሚያውቁ ሰዎች ሼፕ ያደረጓቸው ተጫዋቾች እስከ ብሔራዊ ቡድን ሊደርሱ ይችላሉ፣ እስከ ክለብ ሊደርሱ ይችላሉ። አለበለዚያ በመንደር አካባቢ እግር ኳስ አስፋልት ላይ ሲጫወቱ እንጂ የማዘወተሪያ ስፍራዎች በቂ የሉንም፣ አካዳሚዎች የሉንም። ስለዚህ በአካዳሚ የምታስመርቀው አንድ ልጅ 17 ዓመት እስከሚሆነው ድረስ የምትሰጠው የእግር ኳስ ትምህርት እውቀት፣ አንደር 17 አንደር 20 አንደር 23 ከዛ በክለብ እግር ኳስ በቲሴሪያ ለዋናው ቡድን መጫወት አልፎ ለሀገር ለታችኛው እርከን መጫወት፣ እንደዚህ አይነት የእግር ኳስ ሽግግር ስለሌለን አንተ እንደምንም ብለህ ታግለህ ለፍተህ የፕሪሚየር ሊግ ተጫዋች ትሆናለህ። ስትሆን 27 ዓመት ሊሆን ይችላል። በመጣበት በሁለት ዓመት ውስጥ ላደምቅ ትችላለህ። ሶስተኛው ዓመት ላይ ትንሽ ሙከራ ታደርጋለህ። ልክ ሰላሳ ዓመት ሲሆንልህ ሀገር ይዘምርልሃል፣ ያንሳ ለብሔራዊ ቡድን ትመጣለህ። ወገብ ደርቋል። ያኔ ለእግር ኳስ የምትሰጠው ጥቅም እየጠፋ እየጠፋ ይመጣል። ወኪንግ ፉትቦል ላይ ፎከስ ታደርጋለህ። በእድገት በእድሜ ልክ አላደክም ፓዙን አልጠበክም። ስለዚህ መሰረታዊ የሆነው የእግር ኳስ ሂደት ተሰብሯል። እኛ ሀገር ትውልደ ኢትዮጵያውያን የምንላቸው ግን እድሜያቸው በጣም በለጋ እድሜ ወደ ሌላ በሰለጠነው ዓለም ላይ ወደ አውሮፓም ሊሆን ይችላል፣ በሌላ በሰሜን አሜሪካም ሊሆን ይችላል፣ በካናዳም ሊሆን ይችላል፣ በተለያዩ የዓለም ክፍሎች ላይ እግር ኳሳቸው በሰለጠነም በሰሜን አፍሪካዎችም ሊሆን ይችላል። ብቻ ትውልደ ኢትዮጵያውያን እግር ኳስ በሚፈልገው መንገድ ያድጋሉ። እስኪሉን ከታች ይማራሉ፣ ሳይንሱን ይማራሉ፣ ይገባቸዋል እውቀቱ። በዛ መንገድ ያድጉና እድሜያቸውን እየጠበቁ ከ13 ዓመታች ከ15 ከ17 ዓመታች እያሉ ይሄዳሉ። እነዚህ ተጫዋቾች የእግር ኳስ መሰረታዊነትን ነትን ኤቢሲዲን ተምረዋል። ስለዚህ እንደ ናሽናል ቲም ስጠራቸው አሰልጣኙ የሚጫወትበትን ታክቲክ እንጂ የእግር ኳስ ኤቢሲዲን በናሽናል ቲም ደረጃ ትሰጣቸው። እኛ ደግሞ ከዓለም ደግሞ ወደ ኋላ ያስቀረን የሚገኘው ደግሞ የታክቲክ ስልጠና ነው የምንሰጠው በናሽናል ቲም ደረጃ ነው። በክለብ ደረጃ የታክቲክ ጉዳይ አሁንም ጥያቄ ያለበት ነው። ታክቲክን መረዳት የሚችል ፊትነሱ ጥሩ የሆነ አቅም ያለው እግር ኳስን መረዳት የሚችል በተለየ ዓለም ሰልጥኖ የመጣን እግር ኳስ ተጫዋች ወደ ብሔራዊ ቡድን ስታመጣው ለኢትዮጵያ ብሔራዊ ቡድን የሚሰጠው ጥቅም በጣም የተሻለ ነው። ያኔ ከምስራቅ አፍሪካ ከምዕራብ አፍሪካ ከሰሜኖቹ ጋር መፎካከር እንችላለን። ይሄን የእግር ኳስ ፓዝ እድገት የጠበቀ መሆን መቻል አለበት። የትውልደ ኢትዮጵያውያን ጥቅም እዚህ ጋር ነው የሚመጣው ገ ስለዚህ ያኔ የኢትዮጵያ ብሔራዊ ቡድን በኢትዮጵያ ፕሪምየር ሊግ ላይ የደመቀው የፊት አጥቂ ከኔ ውጪ አጥቂ የለም የሚል አማራጭ ሲመጣበት ለቦታው መታገል ይጀምራል። ዲፓርትመንቱ ማስከበር ይጀምራል። ኤሪያው ላይ ይሰራል። ሁለት ሶስት አማራጮች ታገኛለህ። ያኔ በመላው ዓለም እናነፈንፋለን፣ ኢትዮጵያውያን የሆኑ ልክ ናይጄሪያውያን እንደሚያደርጉት ካሜሩን እንደምታደርገው፣ በኋላ እንጠቅሳለን እንደምሳሌ እነ ሞሮኮ እንደሚያደርጉት በዓለም ላይ ያሉትን ኢትዮጵያውያን የሌሉበት የለም አይደል? ያኔ ማሰስ እንጀምራለ። በእያንዳንዱ ቦታ ላይ ጠንካራ ተጫዋቾች ይመጣሉ። የሀገራችንም ብሔራዊ ቡድን የመጫወት ስኬሉም ከፍ ይላል። ስለዚህ ሶስት አራት ተጫዋቾች አንድ ቦታ ላይ ይመጣሉ ማለት ነው። ፐርፎርም ያደረገው ነው የሚሰለፈው ማለት ነው። ሲመጣ እውቀት ይዞ ነው የሚመጣው ማለት ነው። ሽግግር አለ ማለት ነው። ገብቷል። ግብፃውያን በተለያየ ዓለም ውስጥ አይደለም የሚገኙት? ከሊጋቸው ጠንካራ መሆኑና በተለያየ ፕሮፌሽናል እግር ኳስ በበዛባቸው ሀገራቶች ላይ አይደለም የሚጫወቱት? ሲመጡ እንደ ሀገር አንድ ሆኖ አይደለም የሚጫወቱት? እኛ ጋር ግን ስንመጣ ደግሞ ምናልባት የተወሰኑ አቡከር ና ስርን ማንሳት እንችላለን። የተወሰኑ ሶስት አራት ተጫዋች እዚሁ አህጉራችን አፍሪካ፣ እነ ሱራፌል ዳኛቸውን ደግሞ ዩናይትድ ስቴትስ አሜሪካ እነዚህ መጥቀስ እንችላለን። ሰው በተሻለ መጠን ሲመጡም የሆነ የሚያሳዩ ነገር አለ። እንደዚህ አይነት ለውጦች ማምጣት የምትችለው ትውልደ ኢትዮጵያውያንን መጠቀም ስትችል ነው። ሁለት ሺ አምስት ላይ የመጡበት መንገድ ብዙ ጉዳዮች ይነሱበታል። በህግ ተስተካክሎ አይደለም የመጡት። በወቅቱ የተወሰነ መስተካከያ ተደርገው ነው የመጡት። ከዛ በኋላም ያኔ በወቅቱም የመጡት ተጫዋቾች ለብሔራዊ ቡድኑ ያን ያክል ጥቅም ሰጥተዋል ብለም እንዳታነሳ፣ ረዥም ጊዜም አልተመለከት ናቸው። በጣም አጭር ጊዜ ነው የመጫወቻ እድል የተሰጣቸው በጣም ጥቂት ጨዋታዎች ላይ ነው። ከድል አጥቢያ የመጡ ስለሆነም ብዙ ለማስተዋል አልቻልም። ከዛ በኋላ ግን አስራ ሁለት አመት ተቸገረን ገዙ ትክክል የነበሩትም ተጫዋቾች በዛ ጊዜ ይሄ የኢንስትራክተር ሰውነት ቢሻው ቡድን በራሱ ጠንካራ ነበር፣ ለየትኛውም የአፍሪካ ቡድን ሊመጠን የሚችል አይነት ስብስብ ነበር። ያኔ ምናልባት የነበረው የቡድን ስብስብና ጥንካሬ ወይም ውጤታማነት እነዚህን ተጫዋቾች ውጭ ያሉትን ተጫዋቾች እንድትመኝም የሚያስችል አልነበር። በጣም ቲም ስፕሪቱ በጣም ጠንካራ ነው። የኮቺንግ ስታፉ በጣም ተግባብቶ የሚሰራ ነው። ደጋፊው በጣም ታማ የነበረ የብሔራዊ ቡድኑን የብሔራዊን ስሜት በጣም በሚያንጸባርቅ ሁኔታ ልጆቹን ሊያበረታታ በሚችል ሁኔታ ነበር ድጋፉም አጠቃላይ የነበረውን አካሄድ ስታየው እንደ መንግስትም መንግስት ኃላፊነቱን በደንብ አርግቶ እየተወጣ ያንን የአፍሪካ ዋንጫ ከ31 ዓመታት በኋላ ተቀላቀልን እና ብዙ ነገሮቻችንን ወደ አንድ ያመጣበት ወደ እብረት ያመጣበትን እንቅስቃሴ ተመልክተናል። በስደት ያሉ ኢትዮጵያኖች እኮ ሳውዝ አፍሪካ ላይ አይታል ጨዋታዎች ሲደረጉ እዛ በተዘጋጀበት የአፍሪካ ዋንጫ ውድድር መድረክ ላይ እየተገኙ አንተም ነበርክ ይመስለኛል በዛ ጊዜ እንደዛ እንደዚያ አይነት ድባብን እንድንቀናጅ አድርጎናል እና አይተናል። ከትንሽ እስከ ትልቅ ድረስ ባልተመቸ ሁኔታ መጥተው ግን የሀገር ክብር፣ የሀገር ሰንደቅ ዓላማ ብሔራዊ ቡድኑ ጨዋታ በሚያደርግበት ሰዓት ላይ አዲስ አበባ የሚጫወት ነው የሚመስልህ። ብዙ አሁን አሁን እኮ ኢትዮጵያ ውስጥ ብታመጣው ያን አይነት ስሜት ላይኖር ይችላል። የብሔራዊ ቡድኑ አንድም፣ በውጤት በተለያዩ ምክንያቶች እንደዚህ አይነት ስሜት ላይኖር ይችላል። ያኔ ግን በባህር ማዶ እንኳን እየተጫወትን የብሔራዊ ቡድኑ ስሜት በጣም ደስ የሚል ነበር እና እዚህ ጋር ማኔጅመንቱንም ማንሳት ይችላል። የሆነ ውጤት ሲመጣ መቼም ዝም ብሎ በሆነ እንትን አይመጣም አይደል እንዴ እንደኛ ሀገር ላለ ማለት ነው። አንድ ጨዋታ ለጨዋታ ምናልባት በገጠመኝ ሊመጣ ይችላል። ነገር ግን እስከ አፍሪካ ዋንጫ ድረስ ያንን ሁሉ አመታቶችን የታሰርንበትን ነገር የተፈታ ነው የሁሉም ማስተዋጽኦ ጥሩ ስለሆነ ወደ ቲም ስፕሪት ተቀይሮ ሜዳ ላይ ያንን የመሰለ ውጤት ልናይ ችለናል። እና አሁንም የውል መነጽሮቻችንን በደንብ ማስተካከል መቻላለ ግፊት መደረግ መቻል አለበት። አዎ ፌዴሬሽኑ፣ በፌዴሬሽኑ ደረጃ የሚፈታ አይደለም ይሄ። ግን የባህልና ስፖርት ሚኒስቴር ይመለከተዋል ይሄ ጉዳይ ማለት ነው። ለስፖርት ምክር ቤትም ይሁን ለፓርላማም ቀርቦ ጉዳዩን ልባት ማግኘት አለበት። ግፊት መደረግ መቻል አለበት። ለምን አንጠቀምም? ሌላኛው ዓለም ነገርኩ እኮ አሁን ኬቨርዲ በጣም አነስተኛ ህዝብ ያላት ሀገር ናት። ነገር ግን ትውልደ ኬቨርዲያንን በመጠቀም ከየአውሮፓ ምናምን ብዙም እኮ እድል አያገኙም። አሁን ኢትዮጵያኖች ላሊጋ ላይ የሚጫወቱ ተጫዋቾች አሉ፣ ቦንደስ ሊጋ ላይ ያሉ ተጫዋቾች አሉ፣ በእንግሊዝ ፕሪሚየር ሊግ ሻምፒዮንሺፕ ላይ የሚጫወቱ ተጫዋቾች አሉ። አቅም ያላቸው ተጫዋቾች ማለት አገራቸውን ማገልገል ይፈልጋሉ። እዛ ያለውን ፉክክር መንፈስ ታውቃለህ። በጣም ፉክክሩም ብዙ ስለሆነ እድልም ላያገኙ ይችላሉ። ነገር ግን ወደዚህ መጥተው ከመላው ዓለም ቢያንስ አንተ አስራ አምስት ምናምን እኔ ራሱ አሁን በስም እናውቃቸው ራሱ ስታትሳቸውን አሁን አውጥቶ መመልከት እንችላለን እንዲህ እንኳን ብናወጣ ያላቸውን ለክለቦቻቸው የሚሰጡትን አካሄድ እንኳን ብንመለከት አቅም ያላቸው ልጆች አሉ። ከነዛ ውስጥ አምስት ብታመጣ በየዲፓርትመንቱ አንደኛ መነቃቃት ፉክክር ትፈጥራለህ በሚገባ ሁለተኛ፣ ይኸውልህ ከመልበሻ ክፍል ጀምሮ የኛ የተበላሽ ነው ብዙ ነገሮቻችን። ይኸውልህ ገንዘብን ቢኖር እኮ አስተሳሰብን አይቀይርም። ገንዘብ አሁን እኛ ብዙ ጊዜ ገንዘቡን አሁን ኢትዮጵያ ፕሪምየር ሊግ ላይ የሚፈሰውን ገንዘብ ነው የምናየው። ገንዘቡ እንዴት አልለወጣቸውም ትላለህ። ይህ ሁሉ ገንዘብ እየተከፈላቸው ላያውቁት ይችላሉ እነሱ አያስተውሉትም ቼክም አያደርጉትም በቃ አለ ሁሌ አለ ይሄ ገንዘብ እንዳለ ነው የሚያውቁት የሆነ ቦታ ላይ ሊቆም እንደሚችልም የሚያስቡ አይመስለኝም ገብቶሃል አደለ ገንዘቡ ግን እንዴት ይሁን ላይ እየተከፈለ ገንዘብ አንተን አይቀይርህም አንተ ለውጥ ለማምጣት ፍላጎት ከሌለ መቶ ብርም ብሰጥህ አንድ ሚሊዮን ብርም ብሰጥህ ለውጡ ላይ አትሰራም አንተ አንተነ ወደ ለውጡ መሄድ መቻል ያለብህ ብር ስለሚከፈልህ አይደለም ፉትቦል ሙያ ስለሆነ ሙያን አክብረ ለመለወጥ ስለሰራ ዓለም የደረሰበትን ደረጃ ማንበብ ስትችል ነው። የደረሰበትን ደረጃ አንተ መመልከት ስትችል ነው። ከዚህ በላይም ለካ ይቀረኛል ገና ነኝ ብለህ የምትሰራው ቀንከሌት ማለት ነው። ለማሻሻል ሁልጊዜ ታሪክን፣ የእግር ኳስ ታሪክህን ለማሻሻል በዛውም እግረ መንገድንም ሀገርህንም፣ ክለብህንም፣ ቤተሰብህንም ለመቀየር የምትታተረው ማለት ነው። እና ብዙ ጊዜ እኛ የሚፈሰውን ገንዘብ ነው የምናየው፣ እና ከዛ ውጤቱ ለምን አልመጣም እንላለን። ውጤቱ እንዲመጣ ግን ስራዎች መሰራት መቻል አለባቸው። ገንዘቡ ይሄን ህልም ባይከፈል ይሄን ህልም ቢከፈል የገንዘቡ እንትን ማተር የሚያደርግ ገንዘቡ እኮ ይኸውልህ፣ ገዙ በኢትዮጵያ እግር ኳስ ፈሰሰ ፈሰሰ፣ ለውጥ አላመጣም አላመጣም፣ አይደለ? በተለያየ መንገድ ሰራ፣ ሚዲያው ብዙ ሀሳቦችን አነሳ፣ ተግባራዊ የሆኑ ለውጦች ግን አልመጡ። አየነው እኮ ራሳችንን፣ አይደለ? 1956 ላይ የምናውቃት በአፍሪካ እግር ኳስ ቁንጮ ብለን ከምንጠቅሳቸው ሀገራቶች ኢትዮጵያ፣ ግብጽ፣ ሱዳን ነው። ሱዳንም ከኛ ኋላ አሁን የአምስት ዓመት መነቃቃቷ በእግር ኳስ በተለይ አሁን ካለችበት ተለውጣለች። ግብጽን ተመልከት። በአፍሪካ እግር ኳስ ከኛ በኋላ ተነስታ እግር ኳስን ከኛ እኩል የጀመረች ነች፣ ገብታለች በማስተማር ኢትዮጵያ ለአፍሪካ በእግር ኳስና በነጻነት ፊት አውራሪ ነች። ግን ዛሬ ደግሞ ጀርባ ላይ ያለ ነው። ገብታል ስንነሳ ኩልን። አሁን ግን እነሱ በእኛ በሳይንስ በዘመናዊነት በብዙ ነገር በእግር ኳስ ስልጠና በቴክኖሎጂ ልጆቻቸውን በተለያየ ዓለም ውስጥ በመላክ በእግር ኳስ ደረጃቸው ከፍ ብለው በማጣሪያ ውድድር ሲያገኙን ይቀልዱብናል። ገብተዋል አይደል እነ ጅቡቲ እንኳን አሁን ቀላል የምትለው ቡድን እኮ አይደለም። ኢትዮጵያን ስድስት ያገባችበት ጅቡቲ እኮ ባይዘይ እንደ ድሮ አይነት ጅቡቲ አይደለም። እርግጥ ከ2003 2001 እስከ 2005 እስከ 2006 ባለው ጊዜያቶች 10 9 የሚገባባት ነት በነ ሩዋንዳ በነ ኡጋንዳ የሚገባባት ሀገር ነበረች ጅቡቲ። የጅቡቲ እግር ኳስም አሁን ብዙ ነገሮች ላይ ለውጥ እያመጣ ነው ምናልባት ገዙ የዛሬ አራት ዓመት ጅቡቲን በዚህ ልክ እናገኛታለን ብለን እንዳታስብ፣ ትቀየራለች። ገብቷል። እኛ እያንቀላፋን በእርስ በርስ መጠላለፍ ውስጥ ሆነን ስንዳክር አለም በእግር ኳስ ጥሎ ነው ሄዷል። አንዳንድ ጊዜ ከእግር ኳስ ጋር እንኳን ስማቸውን በብዛት የማታውቃቸው ከእግር ኳስ ጋር ስጠራቸው በሌላ የፖለቲካል ኢሹ አእምሮ ላይ የሚመጡ የተቀረጹብን ከዛ እግር ኳስ መሆኑ ስታስብ ደግሞ መለስ ስብለ ብዙ እንኳን የእግር ኳስ ምህዳር የሌላቸው ሀገራቶች ከኢትዮጵያ እኩል ያን የአፍሪካ እግር ኳስ ቁንጮ ብለህ የምትጣራት ሀገር እንዴት እንዴት እንዴት እንዴት በእግር ኳስ እንደዚህ እንሆናለን እንላለን። ኬቨርዲ፣ ማዳጋስካር፣ ኮሞሮስ እነዚህ እነዚህን እንኳን ብታነሳ አሁን በጣም አሁን በቅርብ ዓመታት ነው እነዚህ በኳሱ በደንብ እያወቅናቸው እነ ማዳጋስካርን ማንሳት እንችላል። በፊት እኮ በካርታ የምታውቃቸው በእግር ኳስ ብዙ ማታውቃቸው ያልተረጋጉ በቀኝ ግዛት ውስጥ የነበሩ ገብቷል የሀገራችን የውስጥ ፖለቲካ ትርምስ ውስጥ የከተታቸው እግር ኳስን እዛው ሰፈር ውስጥ ከመጮት በዘለለ ከፍ ያላሉ በአፍሪካ እግር ኳስ ውስጥ የምንመለከታቸው ተቀይረዋል። ያኔ ደግሞ ከእኛ ኩል ደግሞ በአፍሪካ መድረክ ላይ ደግሞ እኩል እግር ኳስን የጀመርን ያኔ በጀመርንበት ወቅት ላይ ከእኛ ኩል የነበሩ ሀገራቶች ተለውጠው በአፍሪካ ውስጥ ብዙ የአፍሪካ ክብሮችን ዋንጫዎችን ማሳካት ችለዋል። አስራ ሁለት ዓመታት የኢትዮጵያ ብሔራዊ ቡድን ከ2005 እስከ 2017 ያለውን ጉዞ ስትመለከት ትውልደ ኢትዮጵያውያንን አልተጠቀምን ብንጠቀምን እናገኛለን። እስቲ በእግር ኳስ ደግሞ የበለጡን ሀገራቶች ደግሞ እንደ ምሳሌ በክፍል ሁለት እናነሳለን። እነ ሞሮኮ ዛሬ መገኛቸውን አፍሪካ በእግር ኳስ አደረጃጀታቸው፣ በማዘውተሪያ ስፍራ፣ በስቴዲየም ጥራታቸው፣ በተጫዋቾቻቸው ኳሊቲ በዓለም እግር ኳስ ደረጃ ከፍ ብሎ የሚገኙ ሀገራቶች ናቸው። የ22ኛውን የ2022 የዓለም እግር ኳስ ዋንጫ ኳታር ላይ መካከለኛ ምስራቅ ላይ የተካሄደውን ሞሮኮ አራተኛ ሆና ነው ያጠናቀቀችው አይደል? ይሄ የቅርብ ጊዜ ትውስታችን እሺ መላ የስፖርት ቤተሰብ የሚያውቁ አዲስ ነገር አይደለም ግን ምን ሰርተው ነው ለምንድን ነው እነሱ በዚህ ያክል የሄዱት ሰሜኖቹ ለምንድን ነው በእግር ኳስ በዚህ ያክል ጥለው ነው የሄዱት ማዘውተሪያ ስፍራው ምናምን አምንቶ እስቴዲየሙን ለብቻ ሆልድ እናድርገውና መሬት ላይ ያለውን ደግሞ የተጫዋቾች ጥራት ላይ ትኩረት ማድረግ ያስፈልጋል። እንመለስበታለን። ቡርኬ ጥሩ ነጥብ አንስታል። ክብሯትና ክብሯና አድማጮቻችን ከትርታ ኤፍኤም 97 ነጥብ 6 የዕለተ አርብ ትርታ ስፖርትን እያደመጣችሁ ትገኛላችሁ። የመጀመሪያው ምዕራፍ እዚህ ላይ ይጠናቀቃል። ይህን ሰዓት በክብር ስፖንሰር አድርጎ ከኛ ጋር እየዘለቀ የሚገኘው የዞትራ አጋራችን የሆነው ሳፋሪ ኮም ኢትዮጵያ ነው። በአብሮነት ወደፊት እያላችሁ ይገኛል። ዕለታዊና ሳምንታዊ የኢንተርኔትና የድምጽ ጥቅል ዳታዎችን ወደ እናንተ በቅናሽ እያደረሰ ይገኛል። ፓኬጁን ገዝታችሁ ተጠቀሙበት። ሳፋሪ ኮም ኢትዮጵያ የትርታ ስፖርት አጋር ስለሆነ ታላቅ ደስታና ኩራት ይሰሟል። ትርታስፖርት በሁለተኛው ምዕራፍ ይመለሳል። ዋና ዋና ዜናዎች ይደመጣል።